ጤና ይስጥልን ወደ ሰዓት የስፖርት ዜናዎችን እናልፋለን። ከዜናዎቹ ጋር ነው አይመር ነኝ። ዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር የሶስት የዓለም ክብረ ወሰኖችን ማጽደቁን ይፋ አደረገ። ዮሚፍ ቀጀልቻ ባሰለፍ ነሐሴ ወደ ፓሪስ ዲያመንድ ሊግ በ3000 ሜትር የገባበት ሰባት ደቂቃ ከ2819 ሰከንድ የዓለም ከ20 ዓመት በታች ክብረ ወሰን በመሆን ጸድቋል። ክብረ ወሰኑ ለ11 ዓመታት በኬንያዊው ኦንስቴን ቾጌ የተያዘ ነበር። ሌላው ከ20 ዓመት በታች ክብረ ወሰን የጸደቀው የ400 ሜትር መሰናክል ሴቶች ሲሆን ያስመዘገበችው ደግሞ አሜሪካዊቷ ሲርኒ ማክላጊ ናት። ኬንያዊቷ የ3000 ሜትር መሰናክል ሯጭ ሩታ ጀቢቶ የርቀቱ ክብረ ወሰን ባለቤቱም ሆናለች። በፓሪሱ ዲያመንድ ሊግ ያስመዘገበችው ስምንት ደቂቃ ከ52.78 አዲሱ የ3000 ሜትር መሰናክል ክብረ ወሰን ሆኖ ተመዝግቧል። ክንግ ት ት ን ኦሊምያ ንበን። በሁለተኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ዛሬ ኢትዮጵያ ንግድ ባንክ ድል ቀንቶታል። ዛሬ በአዲስ አበባ ስታዲየም ከቀኑ አምስት ሰዓት ላይ አርባ ምጭ ከነማን የገጠመው ኢትዮጵያ ንግድ ባንክ ስድስት ለምንም ነው ያሸነፈው። ረሂማ ዘርጋና ሽታይ ተሳይ ሁለት ሁለት ግቦችን በስማቸው አስመዝግበዋል። ጸገነት ብዙነሽ እና ትግስት የአደታ ቀሪዎችን ግቦች ከመረብ አገናኝቷል። የምድብ አንድ ሁለተኛ ሳምንት መርሃ ግብር ነገ ሲቀጥል ኢትዮጵያ ቡና ከጥረት የሚያደርጉ ጨዋታ በዘጠኝ ሰዓት በአዲስ አበባ ስታዲየም የሚካሄድ ይሆናል። የሀገር ሀገር አቀፍ የስፖርት መመሪያ ማሻሻል ሊደረግለት እንደሆነ ተናገረ። በአዲሱ መመሪያ ዙሪያም የፌዴሬሽንና የማህበራት ባለሙያዎች ውይይት አድርገውበታል። ምነጽዮን ሙሴ ውይይቱን ተከታትለዋለች የተሻሻለው ሀገር አቀፍ የስፖርት ማህበራት መቋቋሚያ ረቂቅ መመሪያ ላይ ዛሬ በኢትዮጵያ ሆቴል ከባለድርሻ አካላት ጋር ውይይት ተደርጓል። ረቂቅ መመሪያው ላይ እንደ አዲስ ከተካተቱ ነጥቦች ውስጥ የስፖርት ኢንሹራንስ፣ የፌዴሬሽኖች የስራ አስፈጻሚ አባላት ቆይታ ጊዜ፣ የአትሌቶቹ ወኪልና እንዲሁም የከፍተኛ ትምህርት ተቋማት ማህበራት ማሻሻያ ከተደረጉባቸው ውስጥ ናቸው። አዳዲስ ነገሮች ደግሞ የጨመር ናቸው አሉ ምክንያቱም በጣም በርካታ ነገሮች ሲገጥሙ ልንፈጣ ያልጃንባቸው ነገሮች ስለነበሩ እነሱን ሁሉ አካተን አስፈልገራ። ለምሳሌ የሙያ ማህበራትን እንደተመለከተ ከዚህ በፊት መመሪያው ምንም አይነት የወጣ ወይም ሴሊንግ አልነበረውም። የስፖርት ማህበራት ጉዳይ፣ የስፖርት ስራ አስፈጻሚዎች የቆይታ ጊዜ ማነስ፣ ኢንሹራንስ ለተመረጡ ባለሙያዎች ብቻ መሆን፣ የሙያ ማህበራት በየፌዴሬሽን ስር መሆን የለባቸውም የሚሉና ሌሎች ነጥቦች ከየፌዴሬሽኑና ከየማህበራቱ በተወከሉ ባለሙያዎች የተነሱ ናቸው። የማሻሻያ መመሪያው ከባለድርሻ አካላት ጋር ውይይት ከተደረገ በኋላ የመጨረሻ መመሪያው እንደሚወጣም በውይይቱ ላይ ተገልጿል። ወደ ውጭ ዜናዎቻችን ስናልፍ ፈረንሳይ ቦክሰኛና ሴናተር ማኔ ፓኬው በጃፓን የቦክስ ማዕከል አስመረቀ። ሴናተሩ ዛሬ ረፋድ ላይ በጃፓን ዋና ከተማ ቶኪዮ አስገንብቶ ያስመረቀው ማዕከል ልምዱን ለበርካታ ጃፓናውያን ለማካፈል ይረዳዋል ተብሏል። የ ሰላሳ ሰባት አመቱ ቦክሰኛ የቦክስ ማዕከሉን በቶኪዮ ለመገንባት የወሰነው በጃፓን ያለውን የቦክስ ተሰጥኦ በመርዳቱ እንደሆነ ሮይተርስ ዘገባ ያመለክታል የፊሊፒንስ ፓርላማ አባል ማኔ ፓኪዮ ራሱን ከቦክስ ውድድር አግሎ ከነበረ በኋላ ባሳለፍነው ወር ወደ ውድድር መመለሱ ይታወሳል በአለም ቦክስ ከባድ ሻምፒዮን አሜሪካዊ ጄሲ ቫርጋስን ማሸነፉም ይታወሳል 67 ውድድሮችን አድርጎ በ59 ማሸነፍና ስድስቱን አቻ ወጥቶ በሁለቱ የተሸነፈ ማኔ ፓኪዮ ከፍሎይድ ማይ ዌዘር ጋር ዳግም በመቧቀስ እንደሚፈልግም አስታውቋል።